እግዚአብሔር ያክብርልኝ። የሰጣችሁ ማን ማን እንደሆናችሁ እንኳን አላየውም። በጣም ነው ማመሰግነው። በጣም እሺ፣ በቃ በጣም ማርያምን፣ ይህን በቃ እንዴት እንዳስደሰታችሁኝ፣ እግዚአብሔር ያክብርልኝ። ሁላችሁም፣ ሁላችሁም አንደኛ ቅጣት ፍሪጅ ቢኖረኝ ቀስ በይ በረዶ አመጣ ነበር። ፍሪጅ የለኝም ብለሻል። ሙሉ ጀበ ጋር አድርገሽ አራት ብርጭቆ ሰባት መጀመሪያ አሳይ ከሌለ የቤቱ ነገር ዘይድ ተይው፣ ዘይድ ተይው፣ ተይው፣ ዘይድ ዘይድ ተይው። በቃ ሳህን ምናምን ፀጉርሽን ቢጫውን ሙሉን ሄለ ወርቅዬ የለበሰችውን ትቁረጥ። አንቺ ፀጉርሽን ቁረጭ። ዊግም ታውቂያለሽ። አይመለከተኝም ብቻ ቁረጡ። አንቺ ቅድም እንዳልሻት አንቺ ቅድም ይዛልሽ እንደመጣችኋላ ትቁረጥ ትኩረት አንቺን ፀጉርሽን እኮ እኔም ይዤ እመጣለሁ። ያ እንደዚያ ከሆነ አየሽ ዊግ ቁረጡ ከላይ ወንበራችሁን፣ መቀዳደድ ወንበራችሁን ቦጫጭቁ። ኦኬ ሶስተኛ እዘይት እዘይት፣ በርበሬ ዱቄት፣ አፈር ደባልቃችሁ። አፈር አፈር የለኝም፣ አይመለከተኝም ታደርጊያለሽ። ምንድን ነው? ዱቄት፣ ጨው፣ በርበሬ አንድ ምንድን ነው ያልኳቸው ገናገራአገባባመ

ከፀጉራችሁ ጀምሮ እንዲያሻችሁ ታጠቡ። ሻወር ኖ ለሁለት ደቂቃ ልቀቁት። ሻወር ታጠቡ። ከዛ እንደፈለግ ሻወሩ ታጠቡ፣ እንደፈለጋችሁ አጨማርቁት። ፊታችሁን፣ ፀጉራችሁ ሙሉ ገላችሁ ሂዱደቅ አራተኛ ሁለታችሁም አንበሳ ምጡ እናውሩዱ እኔ ባይዘወይ ቤት እኔ ይኸው አንበሳ